የከተማዋን የኮሪደር ልማት በተያዘለት ጊዜና በጥራት ለማጠናቀቅ እየተሠራ መሆኑን የደሴ የከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ተናገሩ። ለስራው ስኬታማነት የከተማ ነዋሪው አስተዋጽኦ ከፍተኛ መሆኑን ከተማ አስተዳደሩ አስታውቋል። አንተነህ ጸጋዬ ተጨማሪ ዘገባ አለው። በደሴ ከተማ ከቧንቧሃ ሮቢት ባህላምባ እየተገነባ የሚገኘው የኮሪደር ልማት የአስፓልት ማንጠፍ ስራው ተጀምሯል። የኮሪደር ልማቱ ለከተማዋ እድገትና ለሕዝቡ ተጠቃሚነት አዲስ ምዕራፍ የሚከፍት መሆኑም ተገልጿል። ለበርካታ ወጣቶችም የስራ ዕድል ከመፍጠሩም በላይ የእውቀት ሽግግር በማድረግ ሚናው የጎላ መሆኑም ተጠቅሷል። ከተማዋን ለኑሮ ምቹና ተስማሚ ለማድረግ ከሚሰሩ ተግባራት አንዱ የኮሪደር ልማት ነው ያሉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ግንባታውን በጥራት ና በፍጥነት ለማጠናቀቅ በቅንጅት እየተሰራ መሆኑን ተናግረዋል። ኮሪደር ልማቱ ዳርና ዳር ነው የሚሰራው። በዛኛው አስር ሜትር በዚኛው አስር ሜትር በግራና በቀኝ የሚሰራ ይሆናል። ኮሪደር ልማቱ የኮሪደር ልማቱን በተመሳሳይ ወደ የሳይክል መንገዱን አስፓልት አድርገን በአስፓልት ስለሆነ የምንሰራው ወደ አስፓልት ተሸጋግሯል። በተመሳሳይ ዋናው መንገድም መሀለኛው ዋናው መንገድም እንደዚሁ ወደ አስፓልት ተሸጋግረዋል። ስለዚህ አቀናይተን ነው እየሄድን ነው ማለት ነው። የኮሪደር ልማቱ የብስክሌትና የእግረኛ መንገድን ጨምሮ ሌሎች መሰረተ ልማቶችን ለማሟላት ጎን ለጎን ስራዎች እየተከናወኑ መሆናቸውን አስረድተዋል። ይሄ የኮሪደር መንገዱ የመብራት መስመር ዝርጋታን ያካትታል፣ በውስጡ የቴሌ መስመር ዝርጋታን ያካትታል፣ የውሃ መስመር ዝርጋታን ያካትታል፣ ስማርት ፖል አለው ራሱን ችሎ እና ደረጃውን የጠበቀ ሁሉም የተሟላለት ነው ማለት ነው። የመንገድ ህብረተሰቡ ለልማቱ ከፍተኛ ተሳትፎ እያደረገ መሆኑን የገለጹት ከንቲባው እስካሁን ከ150 ሚሊየን ብር በላይ የገንዘብ ድጋፍ አድርጓል ነው ያሉት። በዚህ ሁለት ወር ውስጥ ሙሉ በሙሉ እዛም ለመጨረስ ነው፣ ሌሊትም ቀንም እየሮጥ እንገኛለን። ለዚህ ደግሞ የህብረተሰባችንን ተባባሪነት በገንዘብ ደግፎናል። እስካሁን ድረስ ከ150 ሚሊየን ብር ያላነሰ ደግፎናል። ሁለተኛ የልማት ተነሻዎችን በአግባቡ ትሪት ብናደርግም እኛ እነሱም በልማት ተባባሪ ሁነው ለቀውልናል ቦታውን። የኮሪደር ልማት ስራችን በአጭር ጊዜ ውስጥ አጠናቀን በኢትዮጵያ አሉ ከሚባሉ በሞዴልነት ከሚጠቀሱ ከተሞች አንዷ ደሴ የደሴ ከተማን አድርገን እናስመርቃለን ለማለት ነው እየሰራን ያለ ነው። በደሴ ከተማ ከቧንቧሃ ሮቢት ባህል አምባ 1.18 ኪሎ ሜትር የመጀመሪያ ምዕራፍ የኮሪደር ልማት ስራ እየተከናወነ ይገኛል።